ተመልካቾቻችን አብራችሁን ስላላችሁ ከልብ አመሰግናለን። በመግቢያዬ ላይ እንዳስተዋወቁትኝ ሁለቱን የአራቱን የፋኖ አደረጃጀቶች እንደዚሁም ደግሞ የአማራ ፋኖ ሕዝባዊ ድርጅት የወጡትን መግለጫ አያይዘን አንድ ላይ ነው የምናየው። በሁለቱም በኩል የወጡት መግለጫዎች ሰፊ ናቸው። በእኔ እምነት እና ሙሉ የይዘቱን በማቅረብ ጊዜያችሁን ማባከን አልፈልግም።

አፋሕድ አይደለም አፋሕድ እንደሁም በክህደት የምንጠረጠረው አካል ነው፣ የሚል አይነት መልእክት ነው ያስተላለፉት። በአፋሕድ በኩል ደግሞ ኖ አይደለም እንደሁም ትክክለኞቹ እኛን፣ ሌሎቹ በዛ ደረጃ ከአቅም ጋር በተያያዘ የአማራን ትግል የህሉና ትግል ለመምራት የሚበቁም አይነት አይደሉም፣ የራሱ የሆኑ መልእክቶችን ያስቀምጣልና፣ የሁለቱም ሊመልሱት የሚፈልጉት መልእክት ይሄ ነው። ያው እናንተም እንደምታውቁት በሁለቱ መካከል ግጭት አለ፣ ግጭት አለ። አንዱ አንዱ ካልጠፋ አልኖረም ብሎ አይደለም አንደኛው ነው እንደ ይሄንን የሚለው። በሌላኛው በኩል ግን እንነጋገር፣ እንውያይ፣ እንደራደር የሚነገር አለ። በዚሁም መግለጫም ላይ የአራቱ የፋኖ አደረጃጀቶች ማጥፋት አለብን የሚል ነገር ሲያነሱ በእነ እስክንድር ነጋ የሚመራው የአማራ ፋኖ ግንዛቤ ድርጅት ደግሞ እንውያይ፣ ያሁኑ ድረስ ለመውያይ ዝግጁንን ይህንን ዝግጅታችንን ህዝባችን ሊወቅልን የሚል መግለጫ ነው የሰጡት። ጠቅለል ባለ አይነት መልኩ ይገልጸዋል ወይም ደግሞ ያስረዳል። ያልኳትን ነገር ብቻ በንባብ ናቅርብልን አራቱ የፋኖ አደረጃጀቶች የተሰጠው መግለጫ ቱ ቢ ኦነስት ይህንን ነገር ተናገሬ ማለፍ ሳይኖርብኝ የሚቀር አይመስለኝም። መግለጫው ደስ አይልም። እውነት ለመናገር አራቱ የፋኖ አደረጃጀቶች መግለጫ ትዕቢት አለው፣ ንቀት አለው፣ በጣም ትምክት ሁሉ አለው። ትምክት ሁሉ አለው እና አልወደድኩትም። ኢቨን ስለ ህዝቡ የሚያወሩበት አይነት መንገድ ራሱ እንኳን ብዙም ደስ የሚሚጥሩት የሚሰጥ አይነት ነገር አይደለም። እና እንደው ለሌላ ጊዜ መግለጫ ሲሰጡ በዛ አይነት መልኩ ያስተካከሉት ጥሩ ይመስለኛል ግን ዋናው መልእክታቸው ላይ ነው ማተኮር የፈለኩት። ሙሉንም አንድም ይሸንጡበት ምክንያት ከዚህ ጋር በተያያዘ ነው። ምን ይላሉ? በአፋሕድ ስም የሚንቀሳቀሱ በእስክንድር ነጋና ጌታ አስራደ አበጋዝነት የሚዘወሩት የፖለቲካና የጦር አመራሮች አማካኝነት የመጨረሻ ያሉትን ድብቁን የብልጽግና ጋብቻ ወደ አደባባይ አምጥተው ይፋዊ ጦርነት በየቀጠናው አውጀውብናል። በየቀጠናው ማለት ጎጃምም ላይ፣ ጎንደርም ላይ፣ ወሎም ሸዋም ላይ ነው። ይህንን መግለጫ የሚሰጡት አራቱ ናቸው የአማራ ፋኖ በጎጃም የአማራ ፋኖ በሸዋ የአማራ ፋኖ አንድነት በጎንደር የአማራ ፋኖ በወሎ ወይም ቤተ አማራ የሚባሉት እነዚህ አራቱ ማለት ነው ራሳቸውን አራቱ የፋኖ አደረጃጀቶች በሚል ገልጻሉ በእነዚህ ቀጠኖች በሙሉ ጦርነት አጉጅበናል ከአብይ አህመድ ሰራዊት ጋር በሚሊሻነት ደንብ ቅንጅት ፈጥረው ጎን ለጎን መንገድ እየመሩ ተተኳሽ የቡድን መሳሪያ ሎጂስቲክ እየተረከቡ እያየናቸው እያየናቸው በመሆኑ ምክንያት ከዛሬ ጀምሮ የአማራ ህዝብና የአማራ የህልውና ትግላችን ጠላቶች መሆናቸውን ለህዝባችን በይፋ ማሳወቅ እንዳለን። ወደፊት ሲሄድ ውይይት ሲያደርጉ እንደነበር ንግግር ሲያደርጉ እንደነበር እንደዚህ አይነት ትልቅ ውሳኔ ላይ ዝም ብሎ በአንድ ጊዜ የደረሱ ሳይሆን ነገር ግን እንዳወሯቸው ሊገናኟቸው እንደሞከሩ ሊወያዩቸው እንደሞከሩ ያነሳሉ። አሁን ግን መንገድ እያመሩ በሚሊሻነት ከመከላከያ ኃይል ጋር ማለት ነው አንድ ላይ ተጣምረው እንደዚህም ተተኳሽ የቡድን መሳሪያ እየተሰጣቸው እኛን እየወጉ እያየ ናቸው። በመሆኑ ምክንያት የአማራ ህዝብ እንደዚሁም የህልና ትግላችን ጠላት አድርገን ፈርጀናቸዋል። ይህንንም ህዝቡ ይወቅልን ነው። ይህንን ካሉ በኋላ እነሱ ላይ እርምጃ እንወስዳለን ምናምን ምናምን የሚሉት ነገሮች እንደዚሁም ደግሞ ጥሪዎች የሚጠበቁ ናቸው። መግለጫ ላይ ይህን ነው እነሱ የሚሉት። ቅድም እንዳልኳችሁ በዚህ መግለጫ ውስጥ ሊመልሱት የፈለጉት አንዱ ነገር ምንድን ነው፣ ለአማራ ህዝብ ትክክለኛው ህልውናውን ለማስጠበቅ የምንታገለው እኛ ነን። መስፈርቱ ምንድነው? ህልውናህን አደጋ ውስጥ ከከተተው አካል ጋር በጋራ ሆነው እኛን እየወጉን ነው። እነማን እና አፋሕድ ከእነሱ ይልቅ እኛንን በትክክል ነው የአማራ ህዝብን የህልውና ትግል መሸከም ያለብን መምራት ያለብን። እንደውም እነዚህም ጭራሽ ህልውናህን አደጋ ውስጥ የከተተውን አካል ከእሱ ጋር እየተሻሹ ከእሱ ጋር አብረው የሆኑ እኛን እየወጉን ያሉት የሚል መልእክት ነው የሚያስተላልፉት። መለኪያው አንድ ነው። እሱ ከብልጽግና ጋር አፋሕድ እየሰራ ስለመሆኑ የሚነገሩት ነገር ነው። አንዳንድ ትንሽ የገረሙኝን ነገሮች ልንገራችሁና ወደ እስክንድር ደግሞ መግለጫ አልፋለሁ። አንደኛ ነገር ልኬንን መግለጫ ሳየው ትዝ ያለኝ ምንድን ነው መሰላችሁ? አንድ ትዝ ያለኝን ነገር ልንገራችሁ። ይሄ አሁን ላይ ዘመቻ አንድነት የሚል ጀምሮ ነበር እነዚህ አራቱ የፋን ማደረጃ ጀቶች በሚገርም ሁኔታ እስካሁን ድረስ ይሄ ዘመቻ ምን ሊንጋ እንዳይ ታወቀ ሙሉ ከ40 ቀናት በላይ ሆኖ እና ልክ ይቀርታ ለካንነ ዘመቻ እንደጀመሩ መከላከያ አንድ መግለጫ ወጥቶ ነበር እና በዛ መግለጫ ላይ ዘመቻ አንድነት ነበር እንዴ የተጀመረውን ዘመቻ በዋናነት ያስተባበሩ እና እየመራው ያለው ትግራይ ውስጥ ያለው የቲፒፍ አመራር ጄኔራል ምግበይ ነው የሚል መግለጫ ከኢፌዴሪ መከላከያ ሚኒስቴር ወጣ እና ያን ጊዜ የእነዚህ አራቱ የፋኖ አደረጃጀቶች ደጋፊዎቻቸው በሙሉ ሲሉት የነበሩ አንድ ነገር ነው። ምቱ ስለከበዳቸው የፋኖ ነው ብሎ ማመን አልቻሉ እና ምንም ግንኙነት ከሌለ ከነ ምግቤ ጋር ያገናኙ ምቱ ስለከበዳቸው ነው እና እንደም ይሄ መግለጫ ዘመቻ ለአንድነት ብለን የጀመርነው ዘመቻ መከላከያን በጣም እንደከበደው ማሳያ ነው። ራሱ መከላከያ ሚኒስቴር የሰጠው መግለጫ ራሱ ለዚህ ማሳያ ነው የሚል ነገር ማሳታቸውን አስተውሳለሁ። እውነት ነው የምላቸው ልክ። እነሱ ደግሞ ዛሬ የሰጡትን አፋሕድ እንደሚመለከት የሰጡትን መግለጫ ደግሞ ሳይው እኔ መጣልኝ ወዲያው ያተውስታል። በተመሳሳይ ሎጂክ አፋሕድ ከብዷቸው አለ። እነዚህ ሰዎች አንድን መግለጫ በዚህ አይነት መልኩ የሚመለከቱ ከሆነ እነሱ የሚያወጡትን መግለጫ በዚህ አይነት መልኩ ብንመለከተው የሚሰጠን ትርጉም የአፋሕድ ጥቃት ከብዷቸዋል። ለዛ ነው መከላከያ የሚሰጣቸው ምናምን እያሉ በተወሰነ ደረጃ ግጭቱ ከብዷቸዋል ማለት ነው። ግጭት አለ፣ ሁለቱም መግለጫ ያወጡት ለእርስ በርሳቸው እየተዋጉ ያሉት በአራቱ እገጠ እነዚህ አራቱ የፋኖ አደረጃጀቶች በተወሰነ ደረጃ ስለከበዳቸው ነው የእስክንድርን ሀይል ከመከላከያ ጋር ከብልጽግና ጋር አያይዞ ያሳዩ የሚፈልጉ በእነሱ አይነት ሎጂክ ከሄደ ነው ማለት ከብዶን አለ እያሉ ነው ማለት። ልክ እነሱ ከትግራይ ኃይሎች ጋር ሲገናኙ ሳንገናኝ ይሄንን ያነሱት ስለከበድናቸው ነው ወይም እንደከበድናቸው ማሳያ ነው ብለው ካቀረቡት በተመሳሳይ አይነት ሎጂክ የአፋሕድ ጥቃት ስለከበዳቸው ነው፣ ከብልጽግና ድጋፍ እያገኘ ነው እስከ ማለት ድረስ የደረሱት ማለት እንችላለን ማለት እንችላለን በእነሱ አይነት ሎጂክ ብቻ ግን ያልጠበቁት እንደሆነ መረዳት እንችላለን። እንዳልኳችሁ ለአማራ ሕዝብ የቆም ነው። እኛንን እነ እስክንድር ከመከላከያ ጋር ያህመድ ጋር አብረው እየሰሩ ነው ያሉ መለኪያቸው ይሄ ነው። ስለዛ ነው የጠላት ተብሎ መወገድ አለበት የሚል መግለጫ የሰጡት። ለዚህ ምላሽ የሚሆን መግለጫ ሰጥተዋል የአማራ ፋኖ ህዝባዊ ድርጅት። እነሱም እኛንን የተሻል ነው የሚል የእነሱ ግን ልክ እንደ አራቱ የፋኖ አደረጃጀቶች አንድ መለኪያ ብቻ ያለዋል ቢያንስ አራት አምስት መልእክቶች አሉት። የኔ አቀራረብ ነው። እነሱ ያቀረቡት በመግለጫቸው ውስጥ ሲናገሩ የዋሿቸው ውሸቶች አሉ፣ እነዚህን ውሸቶች እወቋቸው ብለው ወደ ዘጠኝ ነጥብ ዘርዝረዋል። ነገር ግን እነዛን ዘጠኝ ነጥቦች በደንብ ካያችኋቸው እኛ ከእነሱ እንሻላለን የሚሉ መልእክት የሚሰጡ መልእክቶቹ የተቀመጡበት ሆኖ ታገኛቸዋላችሁ በዛ አይነት መልኩ እውነት ለመናገር የነ እስክንድር ደግሞ መግለጫ በጣም ኃላፊነት የተሞላበት ነው ማለት ይቻላል። ትዕቢት፣ ንቀት እንደዚህ አይነት ነገሮች ብዙ አለ፣ ስድብም ያለበት በጣም ኃላፊነት የተሰማው አይነት መግለጫ። ቅድም እንዳልኳቸው መጨረሻ መደምደሚያቸውም ለመነጋገር ለመወያይ ዝግጁ ነን የሚል ግን በጣም ኃላፊነት የተሰማቸው መሆኑን የምታውቁበት አንዱ መለኪያ ለአማራ ሕዝብ ብለው እነሱ ባመኑበት ማለት ነው ጫካ ገብተው ከስተው ጠቋም ብዙ ነገራቸውን ሁሉ አጥተውበት ግን የሆኑ ሰዎች መጥተው እናንተ የአማራ ሕዝብ ጠላት ናችሁ ሲሏቸው አስቡት። ሆነው ሳይሆን ነገር ግን ይህም በማለት አሳቀን ከዚህ ትግል ማስወጣት አለብን ብሎ ለራሳቸው ጥቅም ሲሉ የሆኑ ሰዎች ብዙ ዋጋ የከፈላችሁለትን ነገር አዋርደው አሳነሰው የአማራ ሕዝብ ጠላት ናቸው ሲሏቸው ስለዚህም ይሄ አካል ከሌሎች ውጫዊ አካላቶች ጋር በጋራ ሁሉ ለመስራት ዝግጁ ነኝ የሚል አካል አለ ሲል የአማራ ህዝብ የህልውና ትግላችን ጠላት ነህ ብሎ ሲፈርጅ እንዲህ አይነት አካል እንዴ? ነው ምላቸው። አንዳንድ ጊዜ በሱ አይነት መንገድ ምላሽ ስጥ ስጥ የሚል ስሜት ስሜት ውስጥ የሚከተ ይመስላል። በዛው አይነት መንገድ ግን አይደለም፣ በዛ አይደለም ይሰጡ ስለላሽ እንዳልኳችሁ፣ በጣም ጨዋነት ያለበት ሃላፊነት የተሞላ ይሄ እኮ እናንተ ናችሁ ጠላት ለማለት ራሱ በቂ በቂ ነው ምንም አይነት ማሳያ ሳይቀር ሲቀ አየ ለኛ ስለአየ በቃ አማራ ጠላት ናቸው ነው እኛ ስለአየ ነው። ምንም አይነት የሚያቀርቡላቸው ማስረጃ ምንም እና በጣም ሃላፊነት የተሞላው ነው። በጣም ስሜት የሚነካ ቢሆንም በዛ አይነት መልኩ ምላሽ አልሰጡም። ዋናው ነገር ልክ እንደነሱ እናንተም ከአማራ ህዝብ ጠላቶች ጋር አብራችሁ ትሰራላችሁ የአማራን ርስቶች

ያለ አማራ ድርጅት የአማራን የህልውና ትግል እንመራለን የሚሉ ወገኖች ቆም ብለው የሚያስቡበት ልቦና እንዲሰጣቸው በጅምላ በሚጨፈጨፈው የአማራ ህዝብ ስም ፈጣሪን እንደምንለምንላቸው ሁሌም ማሳሰብ እንፈልጋለን። ይሄ የአማራን ህዝብ የህልውና ትግል ማነው መምራት ያለበት የሚል ጥያቄ እያሉ ያሉት እኛንን ለመምራት ብቁ የሆን ነው እኛ እናንተ እኮ ስሙም የላችሁ ያንም የሚመጥን አደረጃጀትም የላችሁ። ይሄው ስምንት ወር አለፋችሁ እስካሁን ድረስ አንድ ሆናችሁ እንኳን ድርጅት መመስረት መምጣት አልቻላችሁም። አሁንም ራሱን ድርጅት መመስረት ያልቻላችሁ፣ በስልጣን ያን ማድረግ ስላልቻላችሁ አጥፍቶ የመጥፋት ድርጊት ውስጥ ነው የገባችሁ። እናንተ ድርጅት ላትፈጡ፣ አንድ ላትሆኑ፣ ግን በተወሰነ ደረጃ አንድ ሆኖ ድርጅት ማጥፋት ትፈልጋላችሁ። እሱን አጥፍተን እንደ ድሮ ይሄ በዘመነ መሳፍንት የነበረ አይነት አደረጃጀት ይዘን እንምጣ። ጠቅላይ ግዛት ያንን ያደረጋችሁት በስም አደረጃጀትም የአማራን ህዝብ አትመጡ። የተደራጃችሁት በጎጥ ነው። እና ማነው ስለ አማራ ህዝብ ጠበቃ ያደረጋችሁ እናንተ ነው? መጀመሪያ ማናችሁ? የአማራ ፋኖ ነው። በጎጃም ብለህ ተደራጅተህ ተደራጅተህ አንድን ድርጅት የአማራ ህዝብ ጠላት ነው፣ የአማራ ህዝብ ህልውና አደጋ ነው ለማለት አንተ ማን ነህ? በመሰረቱ የራስህ አደረጃጀት ለአማራ ህዝብ ህልውና አደጋ አይደለም? ለአማራ ህዝብ ትግል አንድ አለመሆን ሆን በራሱ ራሱ ችግር አይደለም ወይ? ነው ጎንደር፣ ጎጃም፣ ወሎ ሸዋብ ለመደራጀት ለምን ወደ ራስህ አታይም? የሚል ነገር ይችላል። ብቸኛ የትግል ድርጅት ነው ያ ነው የአማራ ፋኖ ነው ህዝባዊ ድርጅት ቁጥሩ ላይ ልትከራከር ትችላለህ። ብዙ ነገሮች ላይ ልትከራከር ትችላለህ፣ ግን ከአራቱም የሆኑ አካላቶች የተሰባሰቡበት ድርጅት ነው ብቸኛ። አንተ ያስከው የአራፋ ነገሮች ይሄው በዘመቻ መልክም አንዱ ሆናለሁ ብለህ አርባ ምናምን ነገር የለም። አንድነት ሲፈጠር አይታ ለምን ብሎ የሚጠይቀም የለም። እኔ ካልምራው እኔ ካልምራው ነው ችግራቸው፣ ሌላ ነገር የሚያገር ምን ነገር እናንተ ማነህ ነው እንዲም በጣም በሚገርም ሁኔታ በእንደዚህ በተከፋፈለ አይነት በጎጥ ተደራጅተው፣ ነገር ግን ራሳቸውን ለማጠናፈር ሲሉ ከውጭ አካላት ጋር የሚያደርጉት ግንኙነት አንዱ ለአንዱ ስጋት እየሆነ ነው የሚያመጣው። ለምሳሌ የአማራፋኖ በጎጃ ከትግራይ ኃይሎች ጋር ቢገናኝ የአማራ ፋኖ አንድነት በጎንደር ስጋት ውስጥ ነው። አንድ እስካልሆኑ ጊዜ ደረስ የሚያደርጓቸው ትብብሮች፣ የሚፈጥሯቸው ቅንጅቶች፣ ጥምረቶች፣ ግንኙነቶች ሁሉ ለአንዱ ስጋት ነው። ገና ጎጠኝነትን አሸንፈው ወደ አማራነት ሳይመጡ በአስተሳሰብ ደረጃ በአደረጃጀት ደረጃ ሳይመጡ ከእነሱ በተሻለ አንድም እርምጃ አዲስ ምዕራፍ የከፈተን አካል ጠላት ነው ጠላትን ይሉታል እና በቅርጽም

ለዚያውም ከውስጥም ከውጭም ግፊት እያለ በሚገርም ሁኔታ የአፋሕድ ጥቂት አመራሮች ይደረጋሉ። እነዚህ ኃላፊነቱን የሚወስዱት ጥቂት በቅርፅ ደረጃ ሁሉ በዚህ ብቻ በባህሪም ደረጃ አማራን አትመጡም። ከአማራ ህዝብ የወጣችሁም አትመስሉም። አማራ ሃይማኖተኛ ነው። ጀግና ህዝብ ነው። ሀገር ወዳድ ህዝብ ነው። ታሪክ አክባሪ ነው። ይሉኝታ ያለው ይሉኝታ የሚያቅ ምን ይሉኛል የሚል ህዝብ ነው። አይኑን በጠዋት ይሄ ጨዋነቱም ወዳጁም ጠላቱም የሆኑ አካላቶች ያቃሉ፣ ይመሰክሩ ያን መመጠኑ ያስፈልጋል ይላል። አትመጡ ነው እያላቸው የአማራን ህዝብ ጨዋነት በእናንተ ውስጥ አይታየም እያለ ሃይማኖተኛነቱ ጀግንነቱ ሀገር ወዳድነቱ ይሉንታ ማወቁ ይሉንታ ያለው መሆኑ በእናት ውስጥ ይገኛል። ጨዋነት ለአማራ ፋን አማራጭ ሳይሆን ተፈጥሮው ነው። መርጦ የሚያደርገው ሳይሆን ከዛው ማህበረሰብ እስከ ወጣ ጊዜ ድረስ ዝም ብሎ እንዲሁ የሚገለጥ ይህ ጨዋነት ይጎላችኋል። ይህ ጨዋነት ይጎላችኋል።

በጥቅሞቹ የምትደራደሩ ከእናንተ በተሻለ የአማራን ህዝብ የህልውና ትግል የመምራት አቅም ያለው አፋሕድ ነው የሚል መልእክት ነው የሚያስተላልፈው። እኔ አቀራረብ ነውይነት መግባ ሌላኛው መለኪያ ከእናንተ እንሻል አይደለ ማለት የሚያቀርቡት ይህንን የእርስ በርስ ፍትጊያ የእርስ በርስ ልፊያ ማን ጀመረው ማለት ነገሩን ማን አወሳሰበው? የአማራ ህዝብ ትግል ማን ነው ያወሳሰበው? ለዛ ኃላፊነቱ የሚወስደው አካል ማን ነው? ሁለቱም መወሳሰቡን ያምናል። አራቱ የፋኖ አደረጃጀቶች ደቶች በአፋሕድ ምክንያት ጥቂት ወራት ሊፈጅ ይችል የነበረን ትግል አባ ዘመናት እንዲራዘም የሚያደርጉት ሄዳል። አፋሕድም ችግሩ፣ ትግሉ መወሳሰቡን ከግምት ያስገባና ለአማራ የህልውና ትግል ፈተና የሆኑ አካላት በህዝብ ይጠየቃሉ። ረሱን ይሄ ነው ሰው ፈተና ገጥሞታል። በህዝብ ትጠይቃላችሁ።

እንጂ ልቅስ ያለን ድርጅት ካላፈረሰን ትላላችሁ። አንዱ አፈንግጦ ባለው ሁሉንም ያካትተ አንድ ወጥ የሆነ ድርጅት እንዳይፈጠር ምክንያት የነበራችሁት እናንተ ናችሁ። ዛሬ ላይ ሆነን ይህንን ስናወራ ትላንት የነበሩ ነገሮችን ሁሉ ማሳያ አድርገን ዛሬ ማቅረብ አይጠበቅበ የእናንተ በስልጣን ምክንያት አንድ ለመሆን ተቀምጣችሁ አንድ መሆን አለመቻላችሁ ማሳያ ሰዎች ችግሩ ፈተና እንዲመጣ ትግሉ ፈተና እንዲገጥመው ትግሉ እንዲወሳሰብ ምክንያት አንድ ናቸው። ሁለት ግጭቱን የጀመራችሁት እናንተ ናችሁ። በዛ ሂደት ውስጥ አብረን ከነበረን በኋላ አንተ ስታረነግጦ እኔ የራሳችንን ድርጅት መሰረት፣ ግን የአማራ ሕዝብ ትግል ሸጠ ምናምን ምናምን የሚል ስድብ ማዋረድ የመጣው ከእናንተ። ለአማራ ሕዝብ የቆመን ድርጅት መሪ ደግሞ መስደብ በራሱ ለሕዝቡ ክብር አለመስጠት ነው። ስለዚህ አንድ በማፈንገጥ ሁለተኛ፣ ዘመቻ ነው የማጥፋት ዘመቻ ነው። ሶስተኛ በግልጽ በግልጽ አፋድ መፍረስ አለበት ያሉት እነሱ ነው እንጂ አንድ እንዳንሆን እንቅፋት የሆነብን አፋድ የሚባል ድርጅት ነው እና ከዚህ ድርጊታችሁ ታቀቡ። አይደለም ያለ የኛ አንድ አንድ ለመሆን የምናደርገውን ጥረት እያደናቀፋችሁ በመሆኑ ከዚህ ድርጊታችሁ ታቀቡ። አይደለም ያለ ግን ሲል ነበር። መፍረስ አለበት፣ መፍረስ አለበት። ይሄ ቃል በቃል ነው። ቪዲዮን ማምጣት ካስፈለገ ነው ያኔ እንደዚህ ብሰው ብሰው ብቻ አልተጨ ይሄን ያለ አካል ነው ዛሬ ላይ ብትድግብ ነው አፋር ነው። አፋዶች ግን ይላሉ ግጭቱን የጀመሩት እነሱ ማለት አማራ ህዝብን ይወክላል አሁንም ቢሆን ተኩስ አለ፣ ግን መጀመር የተተኮሰብን እኛ አለ። ራሳችንን ደግሞ መከላከል ተፈጥሯዊ ግዴታችን። ልዩነቶቻችንን ተነጋግረን ለመፍታት ችግር የለብን፣ ግን ያኛው ወገን እስካልፈለገ ጊዜ ድረስና በኃይል ነው መፈታው እስካለ ጊዜ ድረስ ግን ራሳችንን መከላከል ተፈጥሯዊ ስለሆነ ምን ተኩስ አለ፣ መልሰን ስንተኩስ ነው የከበድናቸው አይነት ነገር ነው። ሰው ችግሩንም በማወሳሰብ ረገድ ተጠያቂነት ካስፈለገ የምትጠየቁት እናንተ እንጂ እኛ አይደለም። ሰው ህዝቡ ይህንን ይወቃል የሚል ነው የአፋሕድ ምላሽ። ዞሮ ዞሮ ግን በሁለቱም መግለጫ ውስጥ እንደሰማ ነው እርስ በርስ ግጭት ውስጥ ናቸው። እርስ በርስ ግጭት ውስጥ ናቸው። አንዳንድ ሰዎች ይህንን ነገር ያነሱና የትኛውም ታጣቂ በእንደዚህ አይነት ሂደት ውስጥ አልፏል። ስለዚህ እንደ የትኛውም አይነት ታጣቂነን ይሉሃል ባለው

የድሩ እየሰራ ነው የሚሰሩት። አንዳንዴ ተግባራቸው ያንን ነው የሚያስመስለው እንጂ የሆነ አይነት የተከበረ ኮዝ ኖሯቸው፣ ከህዝብ ጋር የተያያዘ ኮዝ ኖሯቸው እሱን ለማሳካት የሚንቀሳቀሱ ነው። አማራ ክልል ውስጥ ያለው በዚህ ብቻ በበቃው ጥሩ ይመስለኛል። ይህንን ክፍለ ጊዜ ወደ ሁለተኛው ምክንያት እንሂድ፣ ወደ ሁለተኛው ርዕሰ ጉዳያችን ሜዳ ከመሸጋገሪያ በኋላ እንመለሳለን።